በዛሬው ዕለት ወደ አኼራ መሻገራቸው የታወቀው ሐጅ ዑመር ኢድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር በወረሂመኖ አውራጃ በአሁኑ ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምናን እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሐጅ ኡመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት የመምህራቸውን የሐጅ መሐመድ ሳኒ ሀቢብን ፈለግ በመከተል ነው። እዚያም የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሐጅ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ ከከተማዋ ጋር አብሮ ለመኖር እንዳልነበረም ይገልጹ ነበር። ሙፍቲ በሕይወት በነበሩበት ጊዜ ሙፍቲ የሐጅ ኡመር ኢድሪስ ወደ አዲስ አበባ ከመጡ በኋላ በተለይም በዋነኛነት በኑር መስጅድ የቁርአን ተፍሲር ያስተምሩ ሲሆን በመኖሪያ ቤቶችም በርካታ ደረሶችን ያቀርቡ ነበር። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በኢትዮጵያ እስልምና ጉዳዮች ምክር ቤት በተለያዩ እርከኖች ያገለገሉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት በመሆን ከለውጡ በኋላም ማገልገላቸው የሚታወቅ ነው። ሙፍቲ ሐጅ ዑመር ኢድሪስ ሕክምናቸውን ሲከታተሉ ከቆዩ በኋላ በዛሬው ዕለት ወደ እኼራ ሄደዋል። የሙፍቲ ሐጅ ኡመር ኢድሪስን መሞት ተከትሎ የተለያዩ አካላቶች ሀዘናቸውን እየገለጹ ሲሆን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተቀዳሚው ሙፍቲ ሐጅ ኡመር ኢድሪስ የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሐጅ ኡመር ኢድሪስ በማረፋቸው ሐዘን ተሰምቶኛም ብለዋል። አያይዘውም ሙፍቲ ሐጅ ኡመር ኢድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። የሙፍቲ ሐጅ ኡመር ኢድሪስን ቀብር ለማስፈጸም ኮሚቴ መዋቀሩ የተገለጸ ሲሆን የእርሳቸውን በሀገር ደረጃ ያላቸውን ተቀባይነት በሚመጥን መልኩ የሽኝት መርሃ ግብሩ እንደሚከናወን ተገልጿል። ሀሩን ሚዲያ በሙፍቲ ሐጅ ኡመር ኢድሪስ የተሰማንን ሐዘን እየገለጽን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እንመኛለን።